ሰላም እንዴት ናችሁ? የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊ የስፖርት ፕሮግራማችን ጀምረዋል። የተለያዩ ስፖርታዊ ጉዳዮች ልናነሳ እዚህ ስቱዲዮ ይገደባባይና ቃለ ስላሴ ካሳይ ተገኝተናል። ቃል እንዴት ነብያ? ያለው ሁሉ ሰላም። ዛሬ በተለያዩ ስፖርታዊ ጉዳዮች ወደ አድማጮች ተመልካቾቻችን ደርሰናል። ሁለት ጉዳዮችን እናንሳ ዛሬ በልዩነት እንግዲህ የሀገር ውስጥ ትናንትና የተጠናቀቀው የኢትዮጵያ ዋንጫ ሻምፒዮና ምን ይመስል ነበር የሚለውን እንደዚሁም፣ ወደኋላ መለስ ብለን እሱ እናነሳለን። ከዛ በተረፈ እንደው በአፍሪካ አህጉር ኢትዮጵያን ወክሎ የሚሳተፈው የኮንፌዴሬሽን ካፕ ላይ የሚሳተፈው ሲዳማ ቡና መሆኑን አረጋግጧል። እንደው ክለቦቻችን ኢትዮጵያን ክለቦቻችን ከመሳተፍ ውጪ ጉልህ የሚባል ውጤት ይዘው ይመጣሉ ወይ እንዴት ነው ነገሩ የሚለውን ደግሞ ትንሽ የምናወራበት ጉዳይ ይኖራል። በኢትዮጵያ ዋንጫ ላይ ትንሽ ቆይታ እናደርጋለን። እንደዚሁም ከውጭ ሀገር ስፖርታዊ መረጃዎቻችን ደግሞ የተጫዋቾች የዝውውር መስኮት ያው እየተቀላጠፈ ይገኛል። የትኞቹ ተጫዋቾች ወደየትኞቹ ክለቦች አመሩ፣ እንደዚሁም ደግሞ በዚህ ሳምንት ሊጠናቀቁ ይችላሉ የሚሉ ዝውውሮችን በስፋት እናነሳለን። እንደነዚህ አይነት ጉዳዮችን ወደ ተመልካች ይዘን መተናል። ዛሬ አዎ እንግዲህ ገልጸዋል። አጠቃላይ በተለይ የሲዳማ ቡናና ወላይታ ድቻ ጨዋታ በተለይ በሳምንቱ ተጠባቂ ከነበሩ የፍጻሜ ጨዋታዎች መካከል አንዱ እንደነበር ይታወቃል። በተለይም በኢትዮጵያ በቅርብ አመታት ውስጥ ከፕሪሚየር ሊጉ ባለፈ ትልቅ ትኩረት እየተሰጣቸው ከሚገኙ ውድድሮች መካከል የኢትዮጵያ ዋንጫ አንዱ ነውና በተለይ በውድድር አመቱም የተለያዩ ፉክክሮችን አስመልክተናል። አንዳንዶች ደግሞ ከፕሪሚየር ሊጉ በላይ ጠንካራ ፉክክር የታየበት ሲሉ ይገልጹታልና ትላንትም እንግዲህ የሁለቱም ክለቦች አሸናፊ በተለይ በኮንፌዴሬሽን ካፕ ኢትዮጵያን የሚወክል ክለብ አንዱ እንደመሆኑ መጠን ደግሞ ከዋንጫው ባለፈም ሌላ ታሪክ ለመጻፍ ለራሳቸው ትልቅ እድልን ያመቻቸ ጨዋታ ነበር ማለት ይቻላል። እንግዲህ በዝግ ስቴዲየም የተደረገ ጨዋታ ነበር። በጨዋታ ረገድ ተመጣጣኝ ፉክክር የታየበት እንዲሁም ደግሞ አልሸነፍ ባይነት ስሜትም በተለይ በመጀመሪያዎቹ ደቂቃዎች ላይ የነበረው ፉክክር ጠንከር ያለ ነበርና በሳምንቱ እንግዲህ ተጠባቂ የነበረው የኢትዮጵያ ዋንጫ በሲዳማ ቡና አሸናፊነት ተጠናቋል። የ1937 ዓመተ ምህረት ነው የኢትዮጵያን ዋንጫ ስናነሳ እንግዲህ ያው የቀደመ የሰማንያ ዓመት ታሪክ ያለው ዋንጫ ነው። የትናንትናውን ስናይ ምናልባት እንግዲህ የተለያዩ ክለቦች የተሳተፉበት ነው። ከታች ከፍተኛ ሊግ የነበሩ እየተሳተፉበት ነው። እንደ ወደ ኋላ እንመለሳለን እሱን ጉዳይ። የትናንትናውን ጨዋታ ስንመለከት ያው አዲስ አበባ ስታዲየም የተደረገ በዝግ ስቴዲየም የተደረገ ጨዋታ ነበረ። እስከ መጨረሻዋ ሰዓት ድረስ ያው በሁለቱ ደጋፊዎች መካከል ታጅቦ ይካሄዳል ተብሎ ነበረ። ያው በፌዴሬሽኑም ከመንግስትም በተሰጠ አቅጣጫ መሰረት ያው በዝግ ስቴዲየም የተደረገ ጨዋታ ነው። ሆኖም ግን ፉክክር የነበረበት ደስ የሚል ጨዋታም ነበረ። ከዛ በተረፈ ሁለቱም በፕሪሚየር ሊጉ የደርቢነት ስሜት ያላቸው ሲዳማ ቡናም ወላይታ ድቻም ከዚህ ቀደም በፕሪሚየር ሊጉ ሲገናኙ ከፍተኛ ድምቀት ያለው ጨዋታ ነበረ። የትናንትናውም ያው በኢትዮጵያ እግር ኳስ ፌዴሬሽን አዘጋጅነት የተካሄደ ነበረ። እንደ አንዳንድ ጉዳዮችንም የምታዘብድሉ ነበረን፣ እዛው ስቴዲየሙ ላይ በመገኘት ያው የአዲስ አበባ ስቴዲየም እንደዚህ አይነት እውነቶችን ሲያዘጋጅ ያው አንዳንድ ጊዜ ሲፈቀድ ትገባለህ እንደዚህ አይነት ነገሮች ለማየት ግን የታዘብኩት ነገር ስቴዲየሙ ሳናየው ወይም ደግሞ ሳይጫወቱበት እያረጅ ያለበት ነገሮችን ታዝብ ያለው የስቴዲየሙ አንዳንድ የመቀመጫ ቦታዎች ለምሳሌ አዲስ አበባ ስቴዲየም የሚለው አርጅቶ ስታየው ያሳዝናል ፀሐይ በልዞ አዲስ አበባ ስቴዲየም የሚለው ጠፍቶ ኖርማሊ በጣም ብልዝ ብሎ አቧራ ሆኖ ብዙ ጋዜጠኞች በጣም ቻሌንጅ የሆነባቸው ሶፍት አጽድቶ መቀመጥ በቃ በጣም ያሳዝናል። እንደዚህ አይነት ነገሮች እና እንደው እንደዚህ አይነት ነገሮች ለኢትዮጵያ እግር ኳስ ፌዴሬሽን እውነት ለመናገር ማስተላለፍ ያለብን አንዱ ጉዳይ ሪስፔክት የሚባል ነገር አለ። አሁን ለምንም ጥያቄ የለው። የአዲስ አበባ ስቴዲየም ሲሰራ ከእንደገና በፊት ለሚዲያ አካላት እምብዛ የማይሰጥ ነበር አውድሉ። አሁን ግን ከተመልካች ሩቡል ማለት ይችላሉ ወንበሩ የጋዜጠኞች ነው እና በጣም ቆንጆ አድርገው ነው የተሰራው። ግን እንደዚህ አይነት ነገር ሲሰራ ደግሞ እንደ ወንበሮችን ቢያስተካክሏቸው አጽድተው ቢያስቀምጧቸው ምክንያቱም ያን አይተን ነው አደለ እኛ ለህብረተሰቡ የምናስተጋባው። ስለዚህ ለሚሰጠው ድል ቪአይፒውን አይተናል፣ ምን እንዳለ ኦኬ እንደዛ ይሁን ማለት ሳይሆን ግን አንዳንድ ነገሮች ደግሞ ቢስተካከሉበት የሚል ሀሳብና ትናንት ብዙ ነገር ታየበት ጨዋታ ነበር። እውነት ነው። በዛ ላይ ደግሞ ያው የምንሰማውም በተለይ የአዲስ አበባ ስታዲየም እድሳት እየተደረገለት ነው ሲባላል ነበር። ከዚህ ከዚህ በፊት እንግዲህ ከወራት በፊት የፊፋና የካፍ ባለሙያዎች መጥተው እንግዲህ መመዘኛውን አላሟላም ተብሎ እንደገና ማስተካከያ እንዲደረግለት ትዕዛዝ ተላልፎበት ነበር። አሁንም ከነ ብዙ ችግሮቹ እንግዲህ የአዲስ አበባ ስታዲየም አሁንም ሙሉ በሙሉ እንዳላለቀ ማሳያ ነው። ነገር ግን ቅድም እንደገለጽከው በተለይ ለማሳያነት ራሱ አዲስ አበባ ማለት የኢትዮጵያ መቀመጫ የአፍሪካ መዲና የሆነች ከተማ እንደመሆኗ መጠን የእግር ኳስ ውድድሮችን ላያካሄድ ይችላል ጊዜው። ነገር ግን አትሊስት ስቴዲየም፣ የሌሎቹም የካፍ አመራሮች የፊፋ አመራሮች በሚመጡበት ወቅት ግን እንደ ማሳያነት ልትጠቅሰው የምትችለው ንጹህ ስቴዲየም መሆን አለበት። ምክንያቱም ከዚህ በፊት በርካታ አህጉራዊ ውድድሮችን፣ ዓለም አቀፍ ውድድሮችን ያዘጋጀ አንጋፋ ስቴዲየም እንደሆነ ይታወቃል። የአዲስ አበባ ስቴዲየም አሁን ደግሞ ማሻሻያና ማስተካከያዎች እየተደረጉበት ነው ቢባልም ግን ለዚህን ያህል ጊዜ መውሰዱ ግን ተገቢ ነው የሚል እምነት የለኝም። ና እንደ ማሳየነትም በቀጣይ ኢትዮጵያ ብዙ ቅዶችን የያዘችበት በይፋ ካፍን የጠየቀችበት አጋጣሚ ሁሉ እንደነበር ይታወቃል። ና ምናልባት ይህ የአዲስ አበባ ስቴዲየም ተገንብቶ ለሌሎችም ክልሎች ማሳያ እንደመሆኑ መጠን መዲናም እንደመሆኗ መጠን ይህ ስቴዲየም በሚገባው ደረጃ ልክ ተገንብቶ ጥሩ ነው ብለን በዚህ አዎ፣ እንደዛ አይነት ነገሮች እውነቶች ያው ሲዘጋጁ አንድ አካል የበላይ ሆኖ ነው የሚያስተዳድሩ። ይሄን የኢትዮጵያን ዋንጫ ከመጀመሪያው እስከ ፍጻሜው ድረስ በአዲስ አበባ አበበ ቢቂላ ስቴዲየም፣ በሐዋሳ አርቲፊሻል ስቴዲየም ተካሂዷል። ፍጻሜው ደግሞ በአዲስ አበባ ስቴዲየም ዋና መካሄዱ ጥሩ ነው፣ ምንም ጥያቄ የለውም። ግን እንደዛ አይነት ነገሮች ስታደርግ ደግሞ ሁሉን ነገር አሟልተህ ቢሆን ቅድም እንደጠቀስከው ነገሮችን ጥርት አድርገህ ሰርተህ ለተመልካችም ለሚመጣው እንግዳ ጥሩ ላይን የሚገባ ነገር ከዛ ውጭ ምንድነው እኔ ሁልጊዜ ሁል ጊዜ ምንድነው የምለው እንኳን የኢትዮጵያ እግር ኳስ ፌዴሬሽን ይቅርና ሌሎች የመንግስት ተቋማቶች ከኢትዮጵያ ታላቁ ሩጫ በኢትዮጵያ መማር አለባቸው። ለሙያ ክብሮቷቸው አንድ ዝግጅት ሲያደርጉ ቀድሞ መዘጋጀታቸው ለምሳሌ ብሄርንባቸው አጋጣሚዎች ታላቁ ሩጫ የሚያዘጋጀው ኢቨንት ሁሉ ሲስተጓጎል ሰምተን አናውቅም። ቅሬታ ሲነሳበት ሰምተን አናውቅም። ያ ምንድነው ዝግጅት ነው። መጀመሪያ ለእንግዳ ዝግጅት ነው። ለጋዜጠኞች ያላቸው ሪስፔክት፣ ለተመልካች ያላቸው ሪስፔክት እንደዚሁም ደግሞ እንግዳ ሲጠሩ ያላቸው አርከተው ነው በቃ የሚመለሱት። የኢትዮጵያ እግር ኳስ ፌዴሬሽንም አሁን እንደነዚህ አይነት አሁን የኢትዮጵያ ዋንጫ ማለት እንግዲህ ትልቁ በአህጉር አቀፍ የሚሳተፍ ቡድን መለኪያ ፕሮግራም ነው አይደል? ዝግጅት ነው። በዚህ አጋጣሚ የካፍ ባለሙያዎችም ውድድሩን ያዩታል ያዩታል። እንደነዚህ አይነት ነገሮች ሲኖሩ እኔ አሁን ያልኩት የቪአይፒ በመስተዋት የታጠረው ላይ እየተመለከትኩ ነበር ያሉት ነገሮች ታላላቅ የስፖርት ባለሙያዎች፣ ከዛ በተረፈ አመራሮች ነበሩ። እዛ ላይ ያለው ነገር ጥሩ ነው ምንም ማለት ግን፣ የጋዜጠኞች ቦታ በጣም አሪፍ ያደርገው ነው የተሰሩ ግን ቢጸዳ እንዶ ቢያንስ በጣም ነው የሚያስቅህ። የምልህ አንዳንድ ጊዜ መቀመጥም እስከሚቀፍ ድረስ ቆመህ እንኳን መቀመጥ ቆመህ ራሱ አቧራው ያስጠላል። እንደነዚህ አይነት ነገር። ስለዚህ ጨዋታ ልኬድ መቼም ከአንድ ወር ከአንድ ወር ከምናምን በፊት ነው የፍጻሜ ጨዋታው የተለየው አዲስ አበባ እንደሚደረግ የታወቀው። ለዛ ዝግጅት ደግሞ ቢያጸዱት፣ እንደዚህ አይነት ነገሮች ነገሮችና እንደው በተቻለ መጠን ሁሉም ነገር እርክት አድርጎ ተመልካቹም፣ ከዛም በተረፈ ጋዜጠኛውም ደግሞ የተሟላ ሁሉ ነገር ተሟልቶለት ቢሄድ የሚል ሀሳብ ነው እያነሳ ያለ ነው። ስለ ኢትዮጵያ ዋንጫ እናንሳ። ያው የኢትዮጵያ ዋንጫ እንግዲህ 1937 ዓመተ ምህረት በንጉሱ ጊዜ የተጀመረ ዋንጫ ነው እና በጣም አሪፍ ፉክክር ያለበት ነው። አሁን የምናነሳው ከበፊቱ ካሁኑ ጋር ያለን አሁን ያው ወደ ኋላ ተመልሶ ጥሩ እየተካሄደ ይገኛል። በመሀል የተቋረጠበት አጋጣሚ ያለ እሱን እናንሳ እስኪ። ምናልባት ለመጨረሻ ጊዜ ካልተሳሳትኩ በተለይ የኢትዮጵያ ፕሪሚየር ሊግ ከጀመረ በኋላ 1989 ላይ ኢትዮጵያ ቡና አልአህሊን ያሸነፈበት ታሪክ በተለይ በልዩነት በወቅቱ ጠንካራ ከሚባሉት የአፍሪካ ክለቦች መካከል አንዱ የሆነው አልአህሊ እንግዲህ ኢትዮጵያ ቡና ማሸነፉ ትልቅ መነሳሻ ተደርጎ ይቆጠራልና በመሀል መቆራረጦችም ቢኖሩ በኢትዮጵያ ዋንጫ በቀድሞው የኢትዮጵያ ጥሎ ማለፍ ጨዋታ ተብሎ ይጠራም ስለነበረ በመሀል በርካታ ክለቦች ያየንበት ነበር። ነገር ግን ከቅርብ አመታት ወዲህ በተለይ አብዛኞቹ በከፍተኛ ሊግ የሚገኙ ክለቦች የሚሳተፉበት ስለሆነ ፉክክሩ ጠንካራ ያለ ይመስላል። በቅርብ ዓመታትም ተመልክተናል። ለምሳሌ 2010 ላይ ወላይታ ድቻ ኢትዮጵያን በኮንፌዴሬሽን ካፕ ወክሎ ነበር። እንደውም በመጀመሪያው ዙር የዛማሊክን ያሸነፈበት አጋጣሚ ደግሞ ትልቅ መነሳሻነት የፈጠረበት እድል ነበር። ባሳለፍነው የውድድር ዓመት ኢትዮጵያ ቡና ሻምፒዮን መሆኑ ይታወሳል። ለተከታታይ እንግዲህ ሁለት ዓመታት ወላይታ ድቻ የዋንጫው ባለቤት መሆን አልቻለም። ነገር ግን ደግሞ ፕሮግረሱ ጥሩ እንደነበር ያሳያል። ምክንያቱም በተከታታይ ለፍጻሜ መቅረብ፣ እንዲሁም በፕሪሚየር ሊጉ ጥሩ ጉዞን ማድረግ ደግሞ የበለጠ ጥንካሬ ሰጥቶታልና። አጠቃላይ ግን የኢትዮጵያ ዋንጫ መዘጋጀቱ፣ በተለይ በቅርብ ጊዜያትም ከዋንጫ ዲዛይን ጀምሮ በርካታ ነገሮች የተለወጡበትም እንደመሆኑ፣ ፉክክሩ ግን በፕሪሚየር ሊጉ የሚገኙ ክለቦች እንዲሁም ደግሞ በከፍተኛ ላይ የሚገኙ ክለቦች የሚሳተፉበት እንደመሆኑ ግን ጠንከር ያለ ፉክክር የተመለከትንበት ይመስለኛል። አው እንግዲህ የ80 ዓመት ጎልማሳ ወይም ደግሞ አዛውንት የምትለው ውድድር ነው። የኢትዮጵያ ዋንጫ በአጼዎቹ ጊዜ የተጀመረ ነው። በአጼ ኃይለ ስላሴ ጊዜ የነበረም በጣም ታላቅ ውድድር ነው። እስከ 1990 እና 89 ዓመተ ምህረት ጀምሮ በጣም በድምቀት የሚካሄድ ነበር ከኢትዮጵያ ክፍለ ሀገራት የሚገኙ ታላላቅ ክለቦች ተሳትፈው የፍጻሜ ተፋላሚ የሆነ ቡድን ነው አፍሪካን ኢትዮጵያን ወክሎ በአፍሪካ የሚወዳደረው አሁን በ 1990 ዎቹ ከጀመረው አዲሱ ፎርማት፣ አዲስ ቅርጽ፣ አዲስ የክለብ ስያሜ ጀምሮ ይህ ውድድር ከሰመ። የኢትዮጵያ ዋንጫ የሚባለው የኢትዮጵያ ፕሪሚየር ሊግ ፕሪሚየር ሊግ እና የኢትዮጵያ ፕሪሚየር ሊግ ተወዳዳሪ ክለቦች አንደኛ የሚወጣው የአፍሪካ ሻምፒዮንስ ሊግ ላይ ይሳተፋል። ሁለተኛ የሚወጣው ደግሞ በአህጉራዊ የካፍ ኮንፌዴሬሽን ካፕ ላይ የሚሳተፍበት አጋጣሚ ተሰየመ። ያ ሲሆን የኢትዮጵያ ዋንጫ ቀረ ነው። በነገራችን ላይ አቶ ኢሳያስ ጅራ አንድ ትልቅ የማደንቅላቸው ነገር የኢትዮጵያን ዋንጫ መመልሳቸው ራሱ ትልቅ የሚመሰገኑበት የኢትዮጵያ ፌዴሬሽን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ናቸው። የኢትዮጵያ ዋንጫ ሲመለስ ብዙ ነገሮችን ይዞ ነው የመጣው። ቀደም ሲል እንዳልኩ አስራ ስድስትና አስራ ስምንት ቡድኖች ብቻ የተሳተፉበት ለአፍሪካ መድረክ የሚወከል የኢትዮጵያን ክለብ የምታይበት ነበር። አሁን ግን የኢትዮጵያ ዋንጫ ግን ሲመጣ አብዛኞቹ የታች እርከን ያሉት ከፍተኛ ሊግ የሚኖሩ ክለቦች የሚሳተፉበት። እንደውም የኮሚኒኬሽኑ ኃላፊ አቶ አብርሃም አንድ ጊዜ ሲናገሩ የሰማሁት ዘንድሮ የተደረጉት በፍላጎት ነው። ለምሳሌ እንደነ ሸገር ሲቲ ርሲ አርሲ ነገሌ ነገላ አርሲ እንደዚህ አይነት ክለቦች በፍላጎት ነው የተሳተፉ። የሚቀጥለው አመት ውድድር ላይ ግን የኢትዮጵያ ዋንጫ ሁሉም ሁሉም ከፍተኛ ላይ የሚወዳደሩ ቡድኖች ፕሪሚየር ሊጉ ላይ ያሉ ቡድኖች ተሳትፈው የኢትዮጵያ ዋንጫ ፍጻሜ ድረስ የደረሰ ከዛ ለኮንፌዴሬሽን ካፕ ይደርሳል። ያ ምንድን ነው? ቢያንስ ሁለት ጥቅም አለው። አንደኛ ለክለቡ ለሚሳተፈው ክለብ፣ ሁለተኛ ለኢትዮጵያ ራሱ በቃ ማለት ጠንካራ ቡድን አ ክለብ ወደ አፍሪካ መምጣቱ ትልቅ እንድምታ ይኖራል። በፊት ግን የሚኖረው ያው እንቀደም እንዳልኩ ከ16 እና ከ17 ቡድኖች መካከል በሊጉ ብቻ የሚገኝ ነው፣ በሊጉ ቡድኖች ነው እና እንደነዚህ አይነት ነገሮች መኖራቸው ትልቅ እንድምታ አለው። ኢትዮጵያ ቡናንም ከዚህ በፊት አምና ያው ተሳትፎ በመጀመሪያው ዙር ወጥቷል። ዘንድሮ ደግሞ ሲዳማ ቡና ወደሚቀጥሉ አመት ለመጀመሪያ ጊዜው ነው በታሪኩ የኢትዮጵያ ዋንጫ ያነሳበትና ትልቅ እንድምታ አለው ብዬ አስባለሁ። ኢትዮጵያ ዋንጫ በተለይ እንደውም ትንሽ እኔ አሁን በተለይ በቀጣይ የውድድር አመት እንዳልከው ሁሉም በከፍተኛ ሊግም በፕሪሚየር ሊጉ የሚገኙ ክለቦች ሙሉ በሙሉ የሚሳተፉ ከሆነ ከእንግሊዝ ፌ ዋንጫ ጋር አስገዳጅ ምክንያቱም አሁን የእንግሊዝ ዋንጫ ልክ እንደ በስፔንም ስንሄድ ኮፓ ዴላሬን የንጉስ ዋንጫ ብለው እንደሚጠሩት ሁ በእንግሊዝ ኤፍ ኤ ዋንጫ እንግዲህ ከሁሉም ዓለማችን ውስጥ ከሚገኙት ውድድሮች ግንባር ቀደም እንደሆነ ይነገርለታል። ኤፍ ኤ ዋንጫና በኤፍ ኤ ዋንጫ ውድድር ላይ ያለው ፉክክር እንመለከታለን። በርካታ አንጋፋ አሰልጣኞች የሚወዱት ውድድር ነው። አሁን ደግሞ ይህንን ውድድር ከቅርብ ጊዜያት በኋላ የኤፍ ኤ ዋንጫ አሸናፊ በኤሮፓ ሊግ እንዲሳተፍ አድርጎታል። ምክንያቱም የውድድሩ ሀያልነትን በመመልከት ማለት ነው። አሁንም በኢትዮጵያ ዋንጫ ላይ አብዛኞቹ የሚሳተፉት ክለቦች ጠንካራ ፉክክር እንመለከታለን። ለምሳሌ በዘንድሮ የውድድር ዓመት ሊቨርፑል ጠንካራው ሊቨርፑልን ያሰናበተው ፕሌመዝ የሚባል የሻምፒዮንሺፕ ክለብ እንደሆነ ይታወቃል። ይህ ለእንግሊዝ ለእግር ኳሱም ትልቅ ግብዓትና እድገት ነው እና አሁንም ሁሉም ክለቦች ቢሳተፉ በከፍተኛ ሊግም በፕሪሚየር ሊግ የሚገኙ ክለቦች በተሳተፉ ቁጥር የእግር ኳሱን ፉክክር ጠንካራ ያደርገዋል። የሀገሪቱ የእግር ኳስ እድገትም ከፍ የማድረግ ትልቅ እድል ይኖረዋል። ምክንያቱም የትኛውንም ቡድን አሸንፎ የመጣው ቡድን ሀገራችንን በአፍሪካ ኮንፌዴሬሽን ካፕ ላይ የመወከል እድል አለው እና ይህ ውድድር ደግሞ በበርካታ የአፍሪካ ሀገራት ውስጥ የሚገኙ ጠንካራ ሊጎች እነሱም በየሀገር ውስጣቸው ላይ በሚያደርጉት ውድድር ተፈትነው እንደመምጣታቸው በኢትዮጵያ ሊግም የሚገኙ ክለቦች ከነዛ ክለቦች ጋር እንደመቅጠማቸው ጠንካራ ሆኖ እንዲቀርቡ ይረዳቸዋል እና አብዛኛው ነገር ወይ ደግሞ በቀጣይ የውድድር አመት ሁሉም ክለቦች መሳተፋቸው ትልቅ እንድምታ ይኖረዋል ብዬ አስባለሁ። የኢትዮጵያ እግር ኳስ ፌዴሬሽን አዘጋጅ ሆኖ ነው ይህንን የኢትዮጵያ ዋንጫን ግን በየጊዜው ደግሞ አዳዲስ ፎርማቶችን እየቀረጸ ምክንያቱም ብዙ ክለቦች ነው የሚሳተፉበት። አሁን ከዚህ በኋላ ቢያንስ ወደ አርባ ክለቦች አርባ ሁለት ክለቦች የሚሳተፉበት የኢትዮጵያ ዋንጫ ይሆናል። ይሄ በጣም አሪፍ ነው። ምክንያቱም ከፍተኛ ሊግ ላይ የሚሳተፉ ብዙ ቡድኖች አሉ። ኢትዮጵያን ወክለው ለመሳተፍ ወይም ደግሞ ወደ ፕሪሚየር ሊጉ ለመግባት የሚሳተፉ በጣም ታላላቅ የሆኑ ክለቦች አሉ። ጥሩ የምትላቸው ተጫዋቾችን የምናይበት ከፍተኛ ሊግ ከትልልቆቹ ጋር ሲያደርጉ የነበረው ጨዋታ አሪፍ ነው። አሁን እንደነ ሸገር ሲቲ ያሉ ፕሪሚየር ሊጉ ላይ አድጓል፣ ግን በኢትዮጵያ ዋንጫ ትልቅ ተፎካካሪ ነበረ። በሲዳማ ቡና ወድቆ ፋሲል ከነማም ያው በወላይታ ዲቻ እንደነዚህ አይነት አጋጣሚዎች ተፈጥሮ ነው ሁለቱ ግን፣ እንደዚህ አይነት ነገር ሲፈጠሩልህ ደግሞ ሙሉ ፎከስን የምታደርገው በሁለቱ ነው። አንደኛ በፕሪሚየር ሊጉ ያኛውም በከፍተኛ ሊግ ከዛስ የእንግሊዝ ፕሪሚየር ሊግ ኤፍኤ ካፕ ዋንጫ እንደምንለው የኢትዮጵያ ዋንጫም ትልቅ እንድምታ ነው። የዘንድሮ ክሪስታል ፓላስ ማንቸስተር ሲቲ ሲያሸንፍ ትልቅ እድል ነው ያገኘው። ምክንያቱም በኤውሮፓ ሊግ ተሳታፊ ሆኗል። ይህም ደግሞ በኢትዮጵያ ዋንጫ ላይ የሚሳተፈው ሲዳማ ቡና ቢያንስ በታሪኩ ዘንድሮ የተሳተፈው እድሉን አላገኘውም በካፍ ደረጃ። ትናንትና አሁን ብዙ ነገር ነው ለኢትዮጵያ ለሲዳማ ቡና አንደኛ የነበረበት የፋይናንስ መጠን ጥሩ አልነበረም። ይሄ ውስጣዊ ነገሮች፣ የተጫዋቾች ዝውውር፣ ከአሰልጣኞቹ ጋር ያለው ነገሮች ምናምን ቢያንስ አስተንፍሶለታል ትናንትና ዋንጫ በማግኘቱ ፤ ሁለተኛ በሚቀጥለው ዓመት ኢትዮጵያን ወክሎ ኮንፌዴሬሽን ካፕ ላይ መሳተፉ ራሱ ትልቅ የገቢ ምንጭ ነው የሚሆንለት በታሪኩ መሆኑ፣ ሁለተኛ ለተጫዋቾቹ የመታየድል ነው። ሌላው ግን የምንመለከተው ከመሳተፍ ውጪ የሚያመጡትስ ዝግጅታቸውስ ምን ይመስላል? አንዴ ተሳትፈህ አንዱ በአንዱ ክለብ ወድቀህ መመለስ ሳይሆን ቢያንስ እንደ ቀደምቶቹ እንደነ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ደደቢት፣ ንግድ ባንክም በአሁኑ ሳይሆን በቀደመው ጊዜ የነበሩት እንደዚህ አይነት ክለቦች መሆን አለበት ነው እና ከመሳተፍ ውጭ ደግሞ ያላቸው ውጤት ማስመዝገብ ምን ይመስላል? ተሳትፎ መምጣት ራሱ ምንም አያስፈልግም። ግን መሳተፉ ብቻ ሳይሆን ተገዳዳሪ ቡድን፣ ለአፍሪካ የሚመጥን ቡድን መገንባት የሚያስፈልግ ጊዜ ይመስለኛል። ቅድም እንዳልከው በተለይ ብዙ ክለቦቻችን የማይረዱት ከፋይናንስ ጋር ያነሳው ነገር በጣም ተገቢ ይመስለኛል ይገ በተለይ እንደነዚህ አይነት ውድድሮች ሌላ ገጸ በረከት ይዘው እንደሚመጡ ይታወቃል። ለምሳሌ በካፍ መሰረት የኢትዮጵያ ዋንጫን በካፍ ኮንፌዴሬሽን እንደሚወክል የተረጋገጠው ሲዳማ ቡና 50 ሺ ዶላር እንደሚያገኝ በካፍ መስፈርት መሰረት ይታወቃል በየምድብ ማጣሪያ ውስጥ ለሚገቡ እንዲሁም ደግሞ ሩብ ፍጻሜ ጥሎ ማለፉን ሩብ ፍጻሜ የሚቀላቀሉ ቡድኖች እንዲሁም ደግሞ ከፍ እያለ በዛ ልክ ይሄዳል። 50 ሺህ ዶላር ለሲዳማ ቡና ትልቅ ነገር ይፈጥርለታል ብዬ አስባለሁ። በተለይ ከተጫዋቾች ዝውውር አንጻር በክለብ ውስጥ ያሉት የተለያየ ብልሹ አሰራሮችን ለማስተካከል አንድ እንደ እድልም መንገድም ሊፈጥርለት ይችላል። ምክንያቱም ከፕሪሚየር ሊግ ውጪ ከሚያገኘው ገቢበት ባልተናነሰ ማግኘት ይችላል። በዚህም በካፍ ይሰጠዋል 50 ሺህ ዶላር እና የሲዳማ ቡና የዘንድሮ የውድድር ዓመት አካሄዱ ጥሩ ይመስላል። በፕሪሚየር ሊጉ አራተኛ ደረጃ ላይ ነው የሚገኘው። በጊዜያዊ አሰልጣኝ አዲስ ካሳ አዲስ ካሳ እየተመራ እንግዲህ እስካሁን እዚህ ደረጃ ላይ ደርሷል። የሲዳማ ቡና ዘንድሮ የውድድር ዓመት ስኬታማ የውድድር ዓመትን አሳልፏል የምትለው ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግ በያዝነው ሳምንት ሻምፒዮን መሆኑ ይታወቃልና ይህ ልክ እንደ ሌሎች ክለቦች የተሰራ ቡድን እንደሆነ ማሳያነቱ ከቶፕም ዝቅ ያሉት ደረጃ ላይ ሻምፒዮን ሲሆኑ ለእግር ኳስ ውድገት በተለይ ለክለቡ የእግር ኳስ እድገት ትልቅ መሰረት ይኖረዋል። ለምሳሌ ለምሳሌ ከሃያ አመት በታች ከተጫወቱት ፕሪሚየር ሊግ ድንቅ ተጫዋቾች የተመለከትንበት ጊዜ እንደነበር ይታወሳልና ከነዚህ ተጫዋቾች መልምሎ ወደ ዋናው ቡድን ለማሳደግ ትልቅ መንገድ ይከፍትለታል። ሌላው ደግሞ ትልቅ መነሳሻ ነው። ለምሳሌ ከሃያ አመት በታች ሻምፒዮን ከሆነ በቀጣይ ከ17 አመት በታች በሚደረጉ ውድድሮች ላይ የራሱን ቡድን እንደማይገነባበት ምንም አይነት መንገድ የለም። በሴቶቹ እግር ኳስ ጥሩ ደረጃ ላይ ለመሄድ ትልቅ መንገድ ይከፍትለታል። አሁንም ሲዳማ ቡና የኢትዮጵያ ዋንጫ ሻምፒዮን ሆኗል። ከሃያ አመት በታች ፕሪሚየር ሊግ ሻምፒዮን ሆኗል። ይህ በፕሪሚየር ሊግ ያለው የደረጃ ሰንጠረዥ ጥሩ እንደመሆኑ መጠን አሁን ጥሩ ዝግጅት ያስፈልገዋል። ምክንያቱም የካፍ ኮንፌዴሬሽን ጨዋታዎች በፈረንጆቹ አቆጣጠር መስከረም ወር አጋማሽ ላይ አካባቢ እንደሚጀመር ይታወቃል ካፍን ባወጣው አስቀድሞ ባወጣው መርሃ ግብር መሰረት። ስለዚህ ባገኘውን ገንዘብ ተጠቅሞ ያሉትም ተጫዋቾችም በተለይ ከ20 አመት በታች ሻምፒዮን በሆኑ ከፕሪሚየር ሊጉ ተጫዋቾችም አምጥቶ አሁን የተለያዩ ዝውውሮችን የሚፈጽምበት ጊዜ ሊሆን ይችላል ብዬ አስባለሁ። እርግጥ አሁን ሲዳማ ቡና ላይ መልካም ነገሮች የምታየው አብዛኞቹ ተጫዋቾች የኢትዮጵያን ተጫዋቾች መሆናቸው ደግሞ ሌላኛው ግብአት ነው። እንደነ ያሬድ ባየህ የመሳሰሉ ባለልምድ ተከላካይ ተጫዋቾች አሉት። እንደነ በዛብህ መለዩ የመሳሰሉ እንደነ ሀብታሙ ታደሰ የመሳሰሉ ተጫዋቾችም ይዟል እና ይህ ቡድን በቀጣይ መሆን የተሻለ ጥንካሬ አድርጎ በካፍ ኮንፌዴሬሽን ረጅም ርቀት የማይጓዝበት መንገድ የለም ብዬ አስባለሁ። አው ሲዳማ ቡና እንግዲህ ያው የዘንድሮ ሲዳማ ቡና ምንም ጥያቄ የለውም እስከ ሁለት ሶስት ሳምንታት በፊት ጥሩ የፕሪሚየር ሊግ ውድድር ነበር ሲያካሂድ የነበረበት። ያው አንዱም ክስ የቀረበበት የ ኢትዮጵያ መድን ሶስት ለባዶ በተሸነፈበት ጊዜ ነበር። ከዛ በፊት የነበረው ሲዳማ ቡና በጣም ጥሩ ሲዳማ ቡና ነበረ። ከዛ ውጪ ግን ምንድነው ትኩረቱን ለኢትዮጵያ ዋንጫ አድርጎ ይሆናል የሚሉ አንዳንድ መላመቶች መላምቶች ነበሩበት። ግን በአፍሪካ ኮንፌዴሬሽን ካፕ ላይ ሲሳተፍ ብዙ ነገሮችን ይዞ መምጣት አለበት የሚል ሀሳብ አለ። ምክንያቱም ብዙ ተጫዋቾች ናቸው በኢትዮጵያ ዋንጫ ላይ ያደረሱት። ለምሳሌ እንደነ መስፍን ሰለሞን አይነት ተጫዋቾች የፊት መስመር ተጫዋቾቹ አሁን ጠንካራ መሆን አለባቸው ብዬ ገምታለሁ። ከዛ በተረፈ ደግሞ የውጭ ተጫዋቾች ቢያንስ ቢያንስ አሁን በሚከፈተው የተጫዋቾች የዝውውር መስኮት ላይ ሲዳማ ቡና እንደው ልምድ ያለው የአፍሪካ ተጫዋች ቢያመጣ አንድ ሁለት ወይ አጥቂ ልትለው ትችላለህ፣ ወይ የመሃል አማካይ ልትል ትችላለህ፣ ወይም ደግሞ ተከላካይ የሬድ ማየ ሊያግዝ የሚችል ተከላካይ ማምጣት አለበት። ምክንያቱም የልምድ ጉዳይ ነው። ብዙዎቹ የምስራቅ አፍሪካ ክለቦች የሚሳተፉበት የኮንፌዴሬሽን ካፕ ስለሆነ አብዛኞቹ ደግሞ ሲሳተፉበት ከተለያዩ ክለቦች የማምጣት እድላቸው ሰፊ ነው የሚሆነው። ምክንያቱም ኮሚኒኬሽን በጣም ኮሚኒኬሽን ያስፈልጋል። ብዙዎቹ ኢትዮጵያውያን ክለቦች በአፍሪካ መድረክ ላይ ሲሳተፉ ትልቅ የሚሸወዱት የሚባለው የልምድ ያለው ተጫዋች በአፍሪካ ኮንፌዴሬሽን ካፕ ሊሆን ይችላል። በአፍሪካ ሻምፒዮንስ ሊግ ላይ ልምድ ያለው ተጫዋች ካመጡ ብዙ ቅዱስ ጊዮርጊስ ብዙ ጊዜ ሲጠቀምበት የነበረው ይህን ነበር። አብዛኛው የካፍ ሻምፒዮንስ ሊግ ላይ ቅዱስ ጊዮርጊስ ሲሳተፍ ኢቭን አንበልውላ እስከ ማድረግ ደረጃ የሚሄድበት አጋጣሚ አለ። ያ ምንድን ነው? ልምድ ነው። ዳኛ ጋር የሚያደርጉት ግንኙነት እሱ በጣም ስለሚጠቅማቸው፣ ሲዳማ ቡናም አሁን የተጫዋቾች የዝውውር መስኮት ሲከፈት ለኮንፌዴሬሽን ካፕ ተሳትፎ ብቻ ሳይሆን ቢያንስ ቢያንስ ከጥሎ ማለፉ እንደሚሄድ አጋጣሚ እንዲፈጠርለት ትልልቅ የሚባሉ ዝውውሮችን ቢፈጽም ለፕሪሚየር ሊግም ስለሚጠቅመው ብዙ ድሎችን ስላመጣ የተጫዋቾች የዝውውር መስኮት ላይ ያው የፋይናንስ ችግር አንዱ ሲዳማ ቡና የሚታማበት አጋጣሚ አለ። ያንንም ቢያንስ በተወሰነ መልኩ በከንቲባው የሚመራ ወይም ደግሞ የከተማ አስተዳደሩ የሚመራ ቡድን እንደመሆኑ አዘለም አቀፈም በሚቀጥለው የውድድር ዓመት ላይ ከተሳታፊነት ተፎካካሪ ሆኖ መቅረብ አለበት የሚል ሀሳብ ነው ያለኝ። በአጠቃላይ የኢትዮጵያ ዋንጫ እንግዲህ ትናንት ብዙ ነገሮችን ያስመለከተ ነው። እንግዲህ ስለ ታሪክ ደግሞ ስናወራ በተለይ በዛ ብህ መለየው ትናንት ከሲዳማ ቡና ጋር ሻምፒዮን መሆኑ ይታወቃልና በዚህ አጋጣሚ ከሶስት ክለቦች ጋር የኢትዮጵያ ዋንጫን ማሸነፍ ችሏል። ልክ እንደ ውጮቹም ታሪክ ጽፈዋል ብለን እንደምናነሳው እንግዲህ ከወላይታ ድቻ ጋር በ2010 ሻምፒዮን ሆኖ ነበር። ከአንድ አመት በኋላ ፋሲል ከነማን በተቀላቀለ በመጀመሪያው አመትም ሻምፒዮን መሆኑ ይታወሳልና ትናንትም እንግዲህ ከሲዳማ ቡና ጋር ሻምፒዮን ሆኗልና ይህ ራሱ ለተጫዋቹም ትልቅ ክብር ይመስለኛል። አዎ፣ እንግዲህ የኢትዮጵያን ዋንጫ ይህንን ይመስል ነበር። የተከበራችሁ ተመልካቾቻችን፣ ዛሬ በኢትዮጵያ ዋንጫ ላይ ያቀረብነው ፕሮግራም ይህንን ይመስል ነበር። ቀጣይ ሳምንት ደግሞ በሌላ ጉዳይ እንመለሳለን። እስከ ሳምንት፣ መልካም ሳምንት ይሆንላችሁ።